አንድ ነገር እንድትረዱ የምፈልገው የእግዚአብሔር በዓላት ስንል ንብረትነታቸው የማን ማለት ነው? በዓላቶቹ የሰዎች በዓላት ሳይሆኑ የማን በዓላት ማለታችን የእግዚአብሔር የራሱ በዓላት የሰዎች በዓላት ማለት አይደለም። ምን ለማለት ነው? የሰዎች በዓላትና የእግዚአብሔር በዓላት ስንል፣ ሰዎች እንደምናውቀው እኛ ሀገራችን ደግሞ በዚህ በጣም የታደልነን የሚያከብሯቸው ብዙ ሃይማኖታዊ በዓላቶች አሉ። የፕሮቴስታንቱ ዓለምም የሚያከብራቸው ገና፣ ትንሣኤ እና እነዚህ እነዚህ ሁሉ በዓላቶች ናቸው። በእውነት አሁን በኛ ምድር ላይ በመላውም ዓለም የሚከበሩ በዓላቶች ሃይማኖታዊ በዓላቶች የእግዚአብሔር በዓላት የሆኑን እግዚአብሔር እጁ ይኖርበት ይሆንን? እግዚአብሔር ስለ በዓላቶቹ ሲናገር የራሴ በዓላቶች መልሶ ሲያብራራው የእግዚአብሔር በዓላቶች ብሎ ያላቸው አሉ መጽሐፍ ቅዱስ ውስጥ አብዛኞቹ የፕሮቴስታንቱ ጭምር የሚያከብራቸው በዓላቶች የእግዚአብሔር በዓላት ይሆኑ ወይስ የህዝብ በዓላት ይሆኑ? ምክንያቱም አንዳንድ ጊዜ ጥያቄ መጠየቅ ይገባችኋል። ይሄ ማከብረው በዓል መጽሐፍ ቅዱስ ጋር የቱ ጋር ነው ያለው ብሎ መጠየቅም ያስፈልጋል። ልብ በሉ፣ ይሄ ትምህርት የምንግባባው መጽሐፍ ቅዱስ ብቸኛው በመንፈሳዊ ጉዳዮች ላይ በመንፈሳዊ ነገሮች ላይ ብቸኛው ብይን ሰጪ፣ ውሳኔ ሰጪ መጽሐፍ ነው ብሎ ከሚያምን ሰው ጋር ነው። ይህን የምናጠ ነው መጽሐፍ ቅዱስ ፍጹም ስልጣን ያለው አውቶሪቴቲቭ፣ ውስጡ ስህተትና እንከን የለሽ ኢነራንት ኤንድ ኢንፈለብል፣ በመንፈሳዊ ውይይቶች፣ ጉዳዮች፣ ጥያቄዎች ላይ መልስ ሰጪና ብያኔ ሰጪ ብቸኛ ባለስልጣን መጽሐፍ። በመጽሐፍ ቅዱስ ውስጥ ያለው ቃላት በሙሉ ካለ አለ ነው፣ ካላለ አላለ ነው። ጳውሎስ ከተጻፈው አትለፍ የሚለውን ከእኛ ትማሩ ዘንድ እንዳለ ከተጻፈው ክርስቲያን አያልፍም ብለን ምናምን ከሆነ የትኛውም የሰዎች አርጊመንት፣ የትኛውም የሰዎች ክርክር፣ የትኛውም የሰዎች አስተሳሰብ ሚሊዮን ሰው ቢቀበለው ቢሊዮን ሰው ቢቀበለው መጽሐፍ ቅዱስ ግን ካላወቀውና ካልተቀበለው በዛ ነገር ያለመያዝ ያለመታሰር መብታችን የተጠበቀ መሆኑን የሚያምን ሰው ለነዚህ አሁን ላልኳቸው ነገሮች አዎ እንደዚህ ነው ማምነው ይሄ ነው በያኝ ወሳኝ ባለስልጣን እውቅና ቃሉ ካለ አለ ነው ካለ አለ አላለም ነው፣ የሚል ሰው ይሄ ትምህርት ይጠቅመዋል ማለት ነው። አይ እኔ መጽሐፍ ቅዱስ ውስጥ ማልቀበለው ነገር አለ፣ እኔ ፓስተሬ የሚለኝ ቃል ነው የሚበልጥብኝ ከጳውሎስ ካለው ጴጥሮስ ካለው የሚል የለመድኩት ልማድ ይሰለኛል፣ ብዙ አመት የቆየሁበት ነገር ትክክል ነው ብዬ አምናለሁ። ቃሉ እንደዚህ ያሳይኸኝ እንደዛ እንደሚል አይቻለሁ። ግን ምንም ቢሆን ስንት አመት የቆየሁበት ነው እና ያ ልክ ነው የሚል ሰው እሱ ጋር ይህን ትምህርት መግባባት አይቻልም። የትምህርቱን ርዕስ ለማግኘት ጥቅሱ ዘሌዋውያን 23 ነው። የእግዚአብሔር በዓላት የተባለበት ምክንያት መጽሐፍ ቅዱስ ውስጥ በዓላት የሚባሉ የሉም የእግዚአብሔር በዓላት ናቸው ያሉት። የህዝብ በዓል የሚባል የለም። የሰዎች በዓል፣ የሃይማኖት ክብረ በዓል የሚባል መጽሐፍ ቅዱስ ውስጥ የለም። የእግዚአብሔር በዓላት የሚባሉ ግን አሉ። ስለዚህ አሁን እኛ ለማክበር መከራ ምን በለባቸው በየዓመቱ ብዙ ብር የሚያስወጡን ባሪያ አድርገው አእምሯችንን፣ ገንዘባችንን፣ ነገራችንን ሁሉ የያዙን ነገሮች እነዚህ የእግዚአብሔር በዓላት የሆኑን መጽሐፍ ቅዱስስ ድጋፍ አላቸውን እነዚህ በዓላቶች የእግዚአብሔር በዓላት የሆኑን። ርዕሱ የተወሰደበትን ንባብኒ ዘሌዋውያን 23 ከቁጥር 1፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለ ነገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ በዓላቶች ነው። በዓላቶቼ በዓላቶቼ። ቀጥሎስ ነጠላ ዘረዝ ያብራረዋል። የእግዚአብሔር በዓላት እነዚህ ናቸው። በዓላቶቼ፣ የእግዚአብሔር በዓላት ማብራሪያው። በዓላቶቼ ሲል እግዚአብሔር የሰው በዓል አይደለም፣ የእግዚአብሔር የራሱ በዓል የበዓሉ ባለቤት፣ የበዓሉ አዳሚ ታዳሚ ህዝቡ ነው፣ አዳሚ እግዚአብሔር፣ ክብረ በዓሉ የራሱ በዓል ነው። ሰዎች በዓላችን ደረሰ፣ የኛ በዓል ብለው የሚያከብሩት ሳይሆን የእግዚአብሔር በዓል እንግሊሽ ምንድን ነው የሚለው? ኢቭን ዚዛር ማይ ፊስትስ እግዚአብሔር ነው የሚለው ማይ ፊስትስ፣ ማይ ፊስትስ፣ የራሴ በዓላቶች ናቸው። የእናንተ አይደ የሚላቸው በዓላቶች አሉ። መጽሐፍ ቅዱስ ስለ እነሱ ነው የምናጠነው። መጽሐፍ ቅዱስ የሚለው በዓላቶቼ። ልንገራችሁ በእርግጠኝነት አሁን ፕሮቴስታንቱን ጨምሮ የሚከበሩ ክብረ በዓላቶች የእግዚአብሔር በዓላቶች ናቸው ወይ ብለን ጥያቄ እንድንፈጥር ያደርገናል። የህዝብ በዓላቶች ይመስላሉ። ገና የህዝብ በዓል ይመስላል። የእግዚአብሔር በዓል አይመስለኝም። ለምን ሲባል፣ የህዝብ በዓል ለመሆኑ ቀላሉ ማስረጃ ኢየሱስ ሲባል የሚበሳጭ ሰው ሁሉ ኢየሱስ ያድናል ካልክ በዱላ የሚያባር ሰው ሁሉ በዓሉን ያከብራል፣ አያከብር? ያከብራል። በፋሲካ ምሽት አዳር ላይ የዳንስ ምሽት አለ የለም? ማስታወቂያው ምን የሚል ነው የጌታችን የኢየሱስ ክርስቶስን የትንሣኤ በዓል ምክንያት በማድረግ ታላቅ የዳንስ ምሽት በንትን ሆቴል ይላል አይልም? ምን አገናኘው? ባቢሎን እኮ የህዝብ በዓል ነው ምልህ ለዚህ ከዛ በኋላ ደግሞ ጭራሽ እላው ላይ ይጨምራል እኮ ከገርል ፍሬንዶ ጋር ከሆነ ዋጋ ይቀንሳል ይላል። እውነት እሸት እና ቦዘኔ በዓሉን በጣም ያከብራል አያከብርም? ጨፋሪ ደናሽ በዓሉን በጣም ያከብራል አያከብርም? ለዚህ ደናሽ ለዚህ ጨፋሪ ግን ወንድሜ ኢየሱስ ያድናል፣ ዛሬ ተነሳ ያልከው ጌታ ለጽድቅ የተነሳ ስትለው ድንጋይ ይዞ ያሯሩጣሃል። እና የማንም በዓል ነው እያከበረ ያሉ የእግዚአብሔርን በዓል? ወገኖቼ በዓላቶች በኋላ እንመጣበታለን። እግዚአብሔር ለሚፈልገው ነገር መዋል ሲያቆሙ የህዝብ በዓል የሰው በዓል ይባላል። አይሁዶች እግዚአብሔር በዓላቶቼ፣ የኔ በዓላቶች ብሎ ለራሱ ደስታ ለነሱ የሰጠውን በዓል እነርሱ በራሳቸው መንገድ ሲያከብሩት ለራሳቸው ነገር ሲያውሉት መጽሐፍ ቅዱስ ሄደ ሄደና ወንጌል ጋር ሲደርስ የእግዚአብሔር በዓል ደረሰ አይለም። የአይሁድ በዓል ደርሶ ነበር ይላል። የአይሁድም የዳስ በዓል በደረሰ ጊዜ ይለዋል። እግዚአብሔር የኔ በዓል ማይ ፊስትስ የኔ በዓል በጊዜውና በሰዓቱ አፖይንትድ በሆነ ታይም ላይ የምትሰበሰቡበት ጉባኤ የምታደርጉት በኔ ፊት ሆናችሁ በቀጠሮ የምንገናኝበት የኔ በዓል አፖንትድ ፊስስ ናቸው። እነዚህን በዓላቶች አይሁድ ዋና ትርጉሙን ስተው፣ የእግዚአብሔርን አሳብ ስተው፣ ሚክኔ ስተው ወደ ራሳቸው ነገር አውለውት በራሳቸው መንገድ ሲያከብሩት፣ ለራሳቸው ደስታ ሲጠቀሙበት፣ የእግዚአብሔር በውስጡ ሊናገር የፈለገው መልክ ሲጠፋባቸው መጽሐፍ ቅዱስ የአይሁድን በዓል ደርሶ ነበርና ወንድሞቹ ኢየሱስን ወደ በዓሉ እንውጣ አሉት። እሱን ቦታ ኢየሱስ ምን አለው? እስቲ ያውጣው። በጣም ከባድ ቃል ነው። ዮሐንስ 7 ቁጥር 1 ከዚህም በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበር አይሁድ ምን ሊሉት፣ አሁን በዓላቶቹን ስናጠናና፣ ያለ እግዚአብሔር በዓላቶቼ፣ የኔ በዓላቶች ባላቸው ውስጥ ሁሉ እግዚአብሔር የሚያወራው ስለ ኢየሱስ ነው፣ ስለ ክርስቶስ ነው። በበዓላቶች ውስጥ በሙሉ እግዚአብሔር ጥላ አድርጎ እያወራ የነበረው ለ1500 ዓመት ስለ ኢየሱስ ነው። አይሁዶች በበዓላቶቹ በሚፈጸሙ ነገሮች ይሄ ምንድን ነው ሐሳቡ? ይሄ ስለ መሲሁ ምንድን ነው የሚያወራው ይሄ ስለ መሲሁ እንደዛ ነው የሚናገረው ብለው እንዲያውቁ ሲፈለግ ያነበረ ግቡና ዓላማው፣ አይሁዶች ባህሉን የራሳቸው ፈንጠዚያ የቄሶቹ ደግሞ ክብር ማግኛ የሊቀ ካህናቱ በዛን ቀን መድመቂያ የእርስ በእርስ መረጫጫ ሲያደርጉት ዋናውን አሳብ የመሲውን ተስፋ በዓላቶቹ ሁሉ ስለ ኢየሱስ ክርስቶስ የሚያወሩትን ነገር ረሱ። ከመርሳት አልፈው ከዚህም በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበር መዳን ያለም መንፈሳዊ በዓል እየተከበረ ኢየሱስ ሲባል የሚበሳጭ ሲሆን፣ መንፈሳዊ በዓላት እያከበርክ ኢየሱስ ጌታ ነው ኢየሱስ ያድናል ሲባል ዱላይ ዘምታባርር ከሆነ ድንጋይ ዘምትፈነክት ከሆነ ማለት ነው። ጥላው የሆነው በዓል እየተከበረ አካሉ ኢየሱስን የመግደል ሐሳብ ድሮም ነበር እና ምን ሆነ መሰላችሁ? አይሁድ ሊገድሉት ይፈልጉ ነበር። ኢየሱስን በይሁዳ ሊመላለስ አይወድም ነበር፣ በገሊላ ይመላለስ ነበር። ቁጥር ሁለት። በደንብ የና አሽሙር ስሙ። የአይሁድም የዳስ በዓል ቀርቦ ነበር። ይሄን የዳስ በዓል እናጠናዋለን። የቅድሞ ቦታ ላይ እግዚአብሔር የአይሁድ የዳስ በዓል አይለው። በየዘመኑ የምታውጇቸው በዓላቶቼ፣ ነጠላ ሰረዝ የእግዚአብሔር በዓላት ማይፊስትስ ያላቸው ሰዎቹ ጥላውን ይዘው አካሉን ሲረሱ የመልእክቱን ሐሳብ መመርመር ሲገባቸው ዋናው ሲመጣ ጭራሽ ሊገድሉ ሲያስቡ ኢየሱስ በሚብራራበት በዓል ላይ ኢየሱስን ለመግደል ሲያስቡ የኢየሱስን ልደት እያከበረ ሰው ኢየሱስን ለመጥላት ሲጀምር ማለት ነው። ያን ጊዜ መጽሐፉ በዓሉን የእግዚአብሔር በዓል ማድረግ ይተውና የሰዎቹ በዓል ያደርገዋል። የእግዚአብሔር በዓል ውስጥ ነው ዳስ በዓል የተዘረዘረው ዘሌዋውያን 23 ላይ ሲቆ ሲቆ 1500 ዓመት በኋላ ግቡን ረሳ፣ ሐሳቡን ረሳ። ከዛ በኋላ መጽሐፉ የአይሁድ የዳስ በዓል ቀርቦ ነበር። እንግዲህ ወንድሞቹ፣ እኔ ከዚህ ሁሉ የሚከብደኝ ከእግዚአብሔር በዓልነት ወደ አይሁድ በዓልነት መውረዱ ሳይሆን ያ በዓል ጭራሽ በኢየሱስ ትርጉም የተሰጠው ምን ተብሎ ነው? እንግዲህ ወንድሞቹ ደቀ መዛሙርት ደግሞ የምታደርገውን ስራ እንዲያዩ፣ ከዚህ ተነሳና ወደ ይሁዳ ሂድ፣ ራሱ ሊገለጥ እየፈለገ በስውር የሚሰራ የለምና እነዚህን ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹ ስንኳ አላመኑበትም ነበርና። ወዴት ውጣ? ወደ አይሁድ የምን በዓል የዳስ በዓል። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም። ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም። እኔ ግን ስራው ክፉ መሆኑን መሰክርበታለሁ እና እኔን ይጠላኛል። እናንተ ወደዚህ በዓል ውጡ? እኔን ማን ይጠላኛል አቤት ዓለም ይጠላኛል። ወዴት እንውጣ ነው ያሉት? ወደ መጥፎ ቤት፣ ወደ ዓለማዊ ቦታ፣ ወደ ዳንኪራ ቦታ፣ ወደ ስካር ቦታ ነው እንሂድ ያሉት? ወይስ ወደ አይሁድ የዳስ በዓል? የአይሁድ የዳስ በዓል መንፈሳዊ በዓል ነው፣ ትልቅ በዓል። ሕዝቡ ጨረቃ አመስሎ ሜዳውን የሚሞላበት በየቦታው በዚህ ዘመን ድንኳን እንደምንለው እነሱ በቅጠል ዳሶችን ሰርተው ለሰባት ቀናት ሜዳ ላይ የሚተኙበት ውጭ ወጥተው ለምን እንደዛ እግዚአብሔር እንዳዘዛቸው ቦታው ጋር ስንደርስ እናያለን። ሁሉም የሚያወሩት ስለ ኢየሱስ ነበረ። ነገር ግን ኢየሱስን ሊገድሉት የሚፈልጉ ናቸው። መሲሁን ለመግደል እያሰቡ ነው። በዓሉን ግን ጥላውን እያከበሩ ነው። ጨረቃ መስሎ ነጭ ለብሶ ሜዳው ላይ ቅጠል ዳስ ሰርቶ ለሰባት ቀን ህዝቡ ያድራል። ምን እያረገ ራሱ ፊስት እያረገ ራሱ እያከበረ ራሱ እየተደሰተ ራሱ እየበላ የራሱ እየጠጣ እዛ ጋር አንዱ ጥግ ላይ አርሞኒካ እየነፋ እዛ ጋር እመ ነው እመ ነው የእግዚአብሔር በዓል ሆኖ ሳለ ሜዳው ጨረቃ መስሎ ሰው የራሱ ዳስ በዓል ሲያደረገው ኢየሱስ አየና ምን አለ? እኔ ወደ ታ አልወጣም፣ እኔ ወደ ዓለም አልወጣም፣ እኔ ወደ ዓለም አልወጣም። እዛ ያሉት ሰዎች ስራቸውን ስለምገልጥባቸው ይጠሉኛል። እናንተ ግን ሂዱ ወደ በዓሉ። ማንን ነው ዓለም ያለው ማለት ነው በዓሉንና በዓሉን የሚያከብሩትን ሰዎች ወረደ። ከእግዚአብሔር በዓልነት የአይሁዳስ በዓል ከአይሁዳስ በዓልነት ዋናው ጌታ የተረሳው፣ ጌታ እኔም ማልታሰብበት፣ ስሜ ከፍ ማይልበት፣ እኔም ማልጎላበት፣ እኔም ማልታይበት፣ እኔም አልወደስበት፣ ለእኔ አይዘመርበት ክብረ በዓላት ሁሉ የምን በዓል ናቸው አለ። ዓለማዊ በዓላት ናቸው። እውነትም ደግሞ ስታየው እንደዛ ነው። ይመስለው አሁን የገና በዓል ለምሳሌ ጴንጤው እልል አድርጎ ነው የሚያከብረው። እኩል እኩል ጠላዋን ብቻ ነው ይቀይራት አይደል? በግ ያርዳል፣ ቅርጫ ይገባል፣ ዶሮ ያርዳል፣ ድፎ ይደፋል። ጠላዋ በምን ትቀይራለች? በቃሪ በያኛው ሲሰክር ይውላል፣ ይ ሲፈዝ ይውላል። ልዩነቱ ያ ነው። ልዩነቱ ያ ነው። ወጪው ዘሴም ነው። አንዳንዴ እንደውም በእኛ ይብሳል። አይደለም በእኛ ይብሳል። ሰው ለፍቶ ደክሞ ጾሞ በሚፈስከው ፋሲካ ንቴ ሲቀረጥፍ ውሎ፣ ሲበላ ውሎ፣ ሲጨረግድ ውሎ በማክበር ግን ከነሱ ይብሳል። አንደኛ እኩል ነው ሁሉም ነገር። አንደኛ እነዚህ ነገሮች ተጽፈዋል ወይ? ሁለተኛ መንፈሳዊ ነው ጠባያቸው። የልደት በዓል የፋሲካ በዓል ብንላቸውም ጠባያቸው ግን በመላው ዓለም ላይ መንፈሳዊ ነው ዓለማዊ ነው። ኢትዮጵያ ብቻ አይደለም፣ በመላው ዓለም ላይ። ገናን ቦታው ጋር ስንደርስ እናየዋል፣ በደንብ አድርገን እናየዋል። ግን የምታየው ነገር እውነት፣ የእግዚአብሔር እጅ የቅዱሱ እጅ የንጹህ እጅ እነዚህ ነገሮች ውስጥ ይሳተፍ ይሆን? ሐዋርያትስ እነዚህን ነገሮች ደንገገውልን ይሆን ለዚህ መጽሐፍ ቅዱስ ምን ይላል ከሁሉ በላይ ጴንጤ ምን ይላል እከሌ ምን ይላል ሳይሆን ቅዱሱ ቃል ምን ይላል ወሳኙ ቃል ምን ይላል የሚለውንም ለማጥናት ነው ርዕሳችን የእግዚአብሔር በዓላት ነው ብለናል ዓላማው የትምህርታችን ዓላማ የእግዚአብሔር በዓላት የሚለውን የምንማርበት ዓላማ ዓላማው አንደኛ ስለ በዓላት በአጠቃላይ ስለ በዓላት መጽሐፍ ቅዱሳዊ መረጃ ማግኘት የትምህርታችን አላማ መጽሐፍ ቅዱሳዊ መረጃ ማግኘት ነው። አላማው በቀለ ምን ይላል፣ ማሞ ምን ይላል፣ ጴንጤ ምን ይላል፣ እንትኖች ምን ይላሉ፣ ካቶሊክ ምን ይላል አይደለም። ቅዱሱ መጽሐፍ ስለ በዓላት ምን ይላል። ለምን ከጻነታችን ጀምሮ ስለ በዓላት ከዛም ከዚህም ነው እየሰማን ያደግን። ይህም እንደዚህ ይላል እንለዋለን፣ ያም እንደዚህ ይላል እንላለን። በውስጣችን የሚፈጠሩ ጥያቄዎች አሉ። ቅዱሱ መጽሐፍ ውስጥ ግን ስለ በዓላት ምን ይላል የሚል መረጃ ማግኘት አላማው። ሌላው የሚነሱ ጥያቄዎች አሉ። እነዛን ጥያቄዎች መመለስ አንዳንድ ጊዜ ሰው የሚያነሳቸው ብዙ ጊዜ ደግሞ በውስጣችን የሚመጡ ጥያቄዎች። ለምሳሌ አንዳንድ ሰው የገና በዓል የሚል ይሰማል። አይጠይቅም አያወጣውም እንጂ በልቡ ግን ገና የሚላለ እንዴ መጽሐፍ ቅዱስ ውስጥ ይላል። ከዛ በኋላ መጽሐፍ ቅዱስ ውስጥ ስለሌለ ገናን መጽሐፍ ቅዱስ ላይ ለማድረግ የተረት አባቶች ይመጣሉ መጡና ይላል። ምንድን ነው እንግዲህ ያን ጊዜ ጌታችን ሲወለድ እረኞች ሜዳ ላይ ሆነው ገና ጨዋታ ይጫወቱ ነበር ይልህና ከማቴዎስ እስከ ራእይ ያልተጻፈ ያልተነበበ ታየኝ ኢየሱስ የተወለደበት ቀን ጋር እዛ ጋር ሰው ገና የሚጫወቱት እነሱ ምንድን ነው? የእኛ ሀገር ሰው ናቸው? በዓላቸው የለም እኮ ጨዋት። ምንድን ነው እውነት ለማድረግ አንዳንድ ሰው ጥያቄ ይፈጠርበታል። ግን መጽሐፍ ቅዱስ ላይ ይሄ አሁን እኔ ገና እኛ ቤት ይከበር ይላል። ዛፍ እንቆርጣለን፣ ብልጭልጭ እናደርጋለን፣ ዲኮሬሽን እና ይሄ ቅጠላ ቅጠል የምንሸከመው የገና ቀን ግን ኬት ነው ማለት አለ እንዴ? ወንጌል ላይ ይላል እንዲህ። ትንሽ መጽሐፍ ቅዱስ የከፈተ ሰው ሲያጣው እንግዲህ ማቴዎስን እንደገለጥከው ልደቱን ነው የምታነበው። እዛ ውስጥ ደግሞ ተክል የለም ቅጠላ ቅጠል ጽድ ምናምን ሆነ ዥጉርጉር ነገር ቦግብ ልጭ የለም በቃ አንዲት ድንግል ነበረች ዮሴፍ ታችታያለች ጸነሰች ወለደችው መልአክ አበሰራት ከዛ መጥተው ሰገዱለት ብሎ ወደ ኢየሱስ አገልግሎት ይገባ የለም አሁንም አንድ ጊዜ ቅጠላቅጠል የመትከል መትከል ጌጣጌጥ የማድረግ ነገር ለምደናል እና ለሱ ደግሞ አሁንም ሌላ ዞ ብቅ ይላል እንግዲህ ምንድን ነው ያን ጊዜ ጌታ የተወለደ ቀን የተወለደበት በረት ቀዳዳ ቀዳዳ ነበረው እና ህፃኑ እንዳይበርደው ብለው እረኞቹ እያመጡ በዛ ቅጠል ያደርጉና ቤቱ አረንጓዴ ይሆን። አቤት ተረት ቤት ተረት። ጥያቄ እንጠይቃለን፣ መልስ የለው። መልሱ ምንድነው? ለጥያቄያችን ቃል ውስጥ መልስ ከሌለ ወደ ምንም ገባ፣ ወደ ፈጠራ ወደ ታሪክ እንገባለን፣ ወደ ውሸት እንገባለን። ድሮ ጽዋ ማህበር ሲጠጣ ከዛ በኋላ ትንሽ የታድሶ እንቅስቃሴ መጣና አይ ጠላውን አቁመን በውሃን ጀምር ተባለ። ከዛ በኋላ የገባው ወንጌል የገባው አንድ አስር ሰው አለ በቃ በውሃና ዳቦ ውሃ ግን ያው ጽዋው ይከበራል። ውሃ ዳቦ፣ ውሃ ዳቦ። ከዛን ከዛ አንዳንድ ሰዎች አሉ ወንጌል ያልገባቸው፣ ወገኖቼ እንደ አባቶቻችን በጠላ ነው ማድረግ ያለብን አሉ። አይ መጽሐፍ ቅዱስ፣ አይ ነገር እኮ የለውም ጠላው ምን አደለም። አይ መሸረብ ሲፈልግ ምንድን ምታደረገው? ጥቅስ የለም። ከዛ ምን ታደረጋለ? ተረጎሙ። አንድ ወዳጃችን ምንድን ነው መሰላችሁ ጠላው ትርጉም አለዋል መጀመሪያ አሻሮ በብረ ምጣዳ ላይ ወደዛ ወደዚህ ሲማሰል፣ በስር በእሳት እየተለበለበ ጌታችንን አይሁድ ወደ ግራ ወደ ቀኝ ያዳፉትን ለማስታወስ ነው አለን። በእሳት መቃጠሉ መከራው ነው፣ ደሞ ቀይ መሆኑ ደሙ ነው አለን? ከመሃላችን አንድ ትልቅ አስተዋይ ሰው ነበርና ምን አለ? ኦኬ አተላውሳለሁ የሆነ ነገር ማድረግ ስትፈልግ ጥቅስ የለውም። ያለህ አማራጭ መላ ዘዴ መፍጠር። ፕሮቴስታንቱ ጓዙን ጠቅልሎ ወደ እንደዚህ ነገር እየመጣ ያለ ይመስላል፣ የገባ ያለ ይመስላል። ጠይቆ መንፈሳዊ ሰው ሁሉን ይመረምራል። ጠይቆ እንደ ሁሉንም ነገር ሲያገቡ ሙሽሮቹ እዚህ ጋር ፓስተሩ ሻማ ሲያበራ ሲያጠፋ፣ ሻማ ሲያለሻ፣ ይሄ ሻማ እሷ ነች፣ ይሄ ሻማ ደግሞ የእሱ ነው። ሁለቱ ለየብቻቸው ነበሩ። እፍ እፍ ሁለቱ መጥቶ አሁን ለሁለት አበሩ። አሁን ከዚህ በኋላ አንድ ላይ ተጽፏል አልተጻፈም። አንዳንድ ሰው ሻማ ስላላበራንለት ሰርጉ ላይ ቅር ሊለው ይችላል፣ ባልተጻፈ ነገር ማለት ነው። እንደው ለነገሩ ነው ያልኳችሁ እንጂ ለቀረጻ ለቪዲዮ ያምራል፣ ከዛ ውጭ ምንም ጥቅም የለውም። የሆነ ሰውዬ ነው አንድ ቀን እንደ ቀልድ ጀመረው፣ በዛው ቀጠለ በቃ እና ገና ሰርጉን ሲያስብ ሰው ስለ ሁለት ቀጫጭን ሻማዎችና ስለ አንድ ወፍራም ሻማ ያስብ። አልተጻፈም እንዲህ እያልክ ማት የምትጠይቀው ነገር አለ። እኛ ሰፈር እንፈጥራለን። ከዛ ከቃሉ ስትወጣ መፍጠር ነው። እንደው እንዳይበዛ እንጂ ምሳሌ አንድ ገጠር ነው ወደዚህ ከጂማ 40 ምናምን ኪሎ ሜትር ላይ እዛ በነበሩ ሰዓት ህዝቡ ሁሉ ሻማ ሻማ። እኔ ጴንጤ ሻማ ሲዜ መጀመሪያ ነው ያየሁት፣ ያን ቀን ሻማ ሻማ ሻማ። ደግሞ ሻማው ሙሉ አይደለም፣ አንዱን ሻማ ለሁለት ቆርጠው እንዲህ በዛ ዛ ይጥ ይሄዳል። ምንድን ነው አልኩ። አይ ዛሬ አዳር ዝንትናል ልደት ነው ዛሬ አዳር አለ እና ምንድን ነው? አይ ፓስተሩ አምጦ ብሏቸው ነው ለአዳር። ምን ሊያደርገው እኔ እንጃ። በኋላ ማታ ምን አደረጉት? አንድ ወንበር ሰው እያወጣ እዛ ወንበር አወጣ፣ አንድ ሻማ ላው ላይ ያረገ፣ ፕሮቴስታንቱም ራሱ እየሄደ ሻማ አረገ። ቀጥሎ ከስር አግዳሚ ላይ ደግሞ 12 ሻማ ደረደር። ከዛ ይሄ ወለሉ በሙሉ እነዛ ይሄ የተቆረጡት ሻማዎች ህዝቡ ይዞ የመጣው ወለሉ በሙሉ ሻማ ተሞል ገዛ ወገኖቼ፣ እዚህ ወንበር ላይ የምታዩት ሻማ የጌታችን የኢየሱስ ምሳሌ ነው። እሱ መጣ ያለም ብርሃን ነኝ ብሎ ከዛ በኋላ በዛ ነሳና ለኮሰ። ደስ ይላል። ቲያትሮቹ ግን ደስ አይሉ አይማርኩም። ዝም ብለ ተሰብስበ ከመበተ። እኔና ሀብቴ እንደዚህ አይነት ነገሮች እያዘጋጀ ብንሰራ ከቤታችሁ የሆነ ነገር አምጦ እያልን ብንጫወት ደስ አይላችሁ። አር ደስ አይልም። በየጊዜ እስቲ የሚቀጥለው ሳምንት አንተ አዲስ ጀበና ታመጣላ እናንተ አንተ አንተ ዱላ ይዛችሁ ትመጣላ። የሆነውን ነው ምነግራችሁ። የሆነ ነገር ነው ፎቶ አለኝ። ከዛ ሴትዮ አዲስ ጀበና ገዝታ መጣ፣ እነዛ ደግሞ ዱላ ይዘው ቆሙ። ዛሬ የሱስ መንፈስ ምሰብርበት ቀን ነዋል። ወንድ ከሆነ ራሱ ቢገዛው፣ ሰው አስገዙት ሆኑ። የሱስ ውጡ! የሱስ መንፈስ ነው ምሰብረው። ጀበናው ላይ ጸልዩ፣ ስበረው። ኳኳ ከሚሰባብሩ ሰዎች ውስጥ የሚገርመኝ አንድ ሁለት ወጣት የቀረው ትልልቅ ሰው ሰው ትልቅ ከሆነ በኋላ ልጅ ወልዶ ለቁም ነገር ካበቃ በኋላ እንደዚህ አይነት ቲያትር ውስጥ ዛሬ ጀበና፣ ሌላ ቀን ደግሞ ሌላ ቲያትር ይመጣላል። አልቅም ቲያትር አረገ ለኮሰ። አሁን ደግሞ እነዚህ አስራ ሁለቱ ሐዋርያት ናቸው። እነሱ ደግሞ እዚህ ያለ ነው፣ እኛንን የዓለም ህዝብንን ይለኩሷል። በቃ መለኮስ ጀመረ ገሃነም እስኪመስል መድረኩ። በዛ መሃል ላይ ከአስራ ሁለቱ ሻማዎች አንዱ ወደቀ ሲወድቅ በኋላ መጥተው ለኔ የሚነግሩ ልጆች አንዱ ወደቀ አሉ። በቃ ይሁዳ ነው አልኳቸው። እንዲህ ያለን ቲያትሩ ይቀጥራል። በዓላቶችን በተመለከተ ጥያቄዎች በመጽሐፍ ቅዱስ ውስጥ መልስ ማግኘት ስላለባቸው ነው ትምህርት የምንማረው። ክርስቲያኖች የሚያከብሯቸው በዓላት ሁሉ መጽሐፍ ቅዱሳዊ ናቸውን? በዚህ ትምህርት ውስጥ መመለስ ይኖርብናል። ሌላው ለምሳሌ እንዳልኳችሁ አካባብሩን ስና የሆነ አለው የሆነ ለምሳሌ ዛፍ መቁረጥ አለው፣ በገብልጭ አለው፣ ዶሮ ማረድ አለው፣ ድፎ መድፋት አለው። ምና እነዚህ ሁሉ መጽሐፍ ቅዱሳዊ ናቸውን? ጌታችን ኢየሱስ ወይም ሐዋርያቶች አዘውን? ይሆንን? ታዘናልን? እነሱስ እንደው ሐዋርያት አክብረዋቸው አያውቁምን? እንደው ማን ይሙት አሁን አስራ ሁለት ሐዋርያት በነበሩበት ዘመን አስራ ሁለት ሐዋርያት ጽድ አላስቆረጡምን? የኢየሩሳሌማ ቤተ ክርስቲያን የአንጾኪያ፣ የኤፌሶን፣ የተሰሎንቄ ቤተ ክርስቲያን አማኞች አፉፋ አልነፉ? ምን ቦግ ብልጭ ዲኮሬሽን አላደረጉም እንዴ? እና ሐዋርያው ዮሐንስ እንደዚህ በየአመቱ ድፎ ዳቦ አላስደፉም እንዴ? ጥቅስ የለንም እንዴ? በዚህ ትምህርት ውስጥ መመለስ አለበት። ካላደረጓቸው ደግሞ ታዲያ ኬት መጣ ብሎ ደግሞ መጠየቅ ነው። መንፈሳዊ ሰው ሁሉን ይመረምራል። እውነት ኢየሱስ ክርስቶስ ታህሳስ 29 ነው የተወለደው? አይደለም። መጽሐፍ ቅዱሳችን ውስጥ የለም። አለ ኢየሱስ ይችን ምድር ከመልቀቁ ፊት ሁልጊዜ ታህሳስ 29 29 ልደቴን አክብሩልኝ አላለንም እንዴ? ጥያቄ መጠየቅማ መብታችን ነው። መልሱን ደግሞ ካበበ ከማሟን አንፈልግም። ከቅዱሱ ቃል አምላክ ይበቃችኋል ለመልስ ብሎ የሰጠን መጽሐፍ ለማንኛውም ጥያቄ መልስ በቂ ነው ብሎ ሰጥቶናል። ሰው መዘላበድ ሲፈልግ የልቡን መሻት ማድረግ ሲፈልግ መጽሐፍ ቅዱስ በቂ አይደለው የሚል ነገር ውስጥ ሁሉ ይመጣል ብዬ ነበር መጥቷል። በምን በአደባባይ ነው የሚያወሩት። 99 ነው የተወለድኩት ብሎናል ወይ ሐዋርያት ብለውናል ወይ? እንደዚህ እያልን እየጠየቅን መልሱን እንፈልጋለን። ሌላው በዓላቶች ካሉ በአዲስ ኪዳን መጽሐፍ ውስጥ በዓላቶች ካሉ ወይም የእግዚአብሔር በዓላት አሉ ደግሞ የምንል ከሆነ ወይም በጠቅላላው መጽሐፍ ቅዱስ ውስጥ በዓላቶች ካሉ ወይም የእግዚአብሔር በዓል የምንለው ደግሞ አሁን የምንማረው ካለ አከባበሩ እንዴት ነው ሊሆን የሚችለው? መጽሐፍ ቅዱሱ እንዴት አርጉት ነው የሚለው? ምንድን ነው የመጽሐፍ ቅዱሱ ሀሳብ? የመጽሐፍ ቅዱሱ ሀሳብ ምንድን ነው ማለት የእግዚአብሔር አሳብ ምንድን ነው ማለታችን። እግዚአብሔር ስለ እርሱ በዓላቶች ያለው ሀሳብ ምንድን ነው? እነዚህ መመለስ አለባቸው። ሐዋርያት በቅዱስ መጽሐፍ ውስጥ ወይም በመልእክቶቻቸው ውስጥ ክርስቲያኖች የአይሁድንም ክብረ በዓላት፣ የአሕዛብንም ክብረ በዓላት እንዳናከብር በግልጽ የጻፉበት ቦታ አለ። እንዴት በዓላትን በማክበር እግዚአብሔር እንደ ስልታሰኙ ትፈልጋላችሁ ብለዋል። ልዩ የተባሉ ቀናቶችና በዓላቶችን በማክበር እግዚአብሔር እንደ ስልታሰኙት እንዴት ትችላላችሁ ብለዋል። ታዲያ እግዚአብሔር በዓላቶች ያላቸው ነገሮች እንዴት ነው የምናከብራቸው? ሌላው ብዙ ክርስቲያኖች በዓላትን የሚያከብሩ ቃሉ ይዘዝም አይዘዝም ይኑር አይኑርም ባለማወቅ በጣም ሲሪየስሊ የሚያከብሩት፣ ክርስቲያኖች በዓሉን የሚያከብሩት ለጌታ ብለው ነው፣ ለክፋት ብለው አይደለ፣ ለጌታ ብለው የእግዚአብሔር በዓላቶች ናቸው ብለው በሀሳባቸው ላይ ልንፈርድ ይገባልን? ደግሞ ሌላው የጌታ ነው። በአንድም ኢየሱስ ነው። በሁለትም ኢየሱስ ነው። እስከ ሰላሳ ቀን ሁሉ የጌታ ነው ብሎ ደግሞ የገባው ሰው አለ። እሱስ እኔ በአላላ ከብርም ሲባል ይፈረድበታልን? ቀን ሁሉ አንድ ነው ለጌታ። ቀን ሁሉ የጌታ ነው፣ የአበበ ኢማሙ አይደለም ብሎ ቀንን ሁሉ ለጌታ ሰጥቶ በቀን ሁሉ ሁል ጊዜ በጌታ ደስ የሚለው ሰው በዚህ ሀሳቡ ላይ ሊፈረድበት ይገባል ወይ? ይሄስ ቀን ሁሉ የጌታ ነው ብሎ ወንጌል የገባው ሰው ለጌታ ነው ብለው ያልተጻፈ ነገር ይዘው መከራ በመብላት በዓል የሚያከብሩ ሰዎችን ይናቃቸውን? ለዚህ ሁሉ የቅዱሱን መጽሐፍ መልስ እናጠናለን ማለት ነው።